ሰላም ሰላም ሰላም ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? በእያላችሁበት ዓለም ዳርቻ ሰላማችሁ ይብዛ። እንግዲህ በድጋሚ ተመልሻለሁ። ለዚህ ቻናል አዲስ ከሆናችሁ ፕሊዝ ሰብስክራይብ ሳታደርጉ አትውጡ። መምጣታችሁ ካልቀረ ሰብስክራይብ አድርጋችሁ ይኝውጡ፣ ላይክ አድርጋችሁ ይኝውጡ። በተለይ ሀይሚና ብሩኬን ብላችሁ የምትመጡ ያው ፎቶቸውን የእነሱን ፎቶ አድርጌ ስለሆነ የምጠቀመው በብዛት ያው እነሱን ብላችሁ የምትመጡ ሰዎች አላችሁና ፕሊዝ ሰብስክራይብ ሳታደርጉኝ አትውጡ። እኔን ከጠቀመኝ እናንተን ካልጎዳ ሰብስክራይብ ታደርጉኝ፣ ምንም ማለት ስላልሆነ ስለማትጎዱ ሰብስክራይብ አድርጉኝ። ስወዳችሁ የእኔ ውዶች፣ መደጋገፍ የኢትዮጵያዊ ባህላችን ነው እና ወደ ዋናው ነገር ስገባላችሁ እንግዲህ ብሩኬ የጠፋበት ምክንያት እንግዲህ ሰሞኑን ትላንትናም ከትላንት ወዲያም የለም ብሩኬ እውነት ለመናገር በቃ ንጉሱና ንግስቱ አንድ ላይ ሲመጡ ነው የሚያምረው፣ ሚዲያ ወደስ የሚለው የሚደምቀውና እንግዲህ ሀይምዬ ብቻ ናት እንግዲህ በዛ በዚህ የምትለው ትናንትናም ከትላንት ወዳም ብቻዋን እንግዲህ መከራዋን እያየች ነው። የእኔ ውድ ብሩኬ የለም ያው እንግዲህ ናፍቆን አልሁላችንም። ብዙ ልጆች ብሩኬ ጠፋ ጠፋ፣ ምን ይሻላል? ያው ይሄ የመጀመሪያ ብሩኬ የተሰናበተበት ቪዲዮ ትክክል ስላልነበረ ያው እኔና ሀይሚ የመጨረሻችን ነው ምናምን ብሎም ስለነበረ ከፍቶትም ስለነበረ ነው የተጨነቃችሁት። እንግዲህ እንደዛ ብሎ ደግሞ ሲጠፋ እውነት ነው በጣም ያስጨንቃል። ማለት ከባድ ነው። ግን እኔ አንድ ነገር በራሴ እንገራችሁ። የእኔ ሀሳብ እንኳን አይደለም ብሩኬ፣ ሀይሚ ራሱ እንደው ለትንሽ ጊዜ ባትመጣ ደስ ይለኛል። ምንም እንኳን እኛ ቢናፍቁን ምንም እንኳን ሚዲያው ያለ እነሱ ባያምር፣ ግን ደግሞ ራስ ወዳድ መሆን የለብንም። ለምን እነሱ የሚመጡበትን ሁኔታ እያያችሁ ነው። በየጊዜው ሲመጡ ጭቅጭቅና ንትርክ ነው፣ ጸብ ነው፣ ድብድብ ነው እና ይሄ ደግሞ ለእነሱ መልካም አይደለም። ስለዚህ በመልካም ነገር በጥሩ ነገር የማይመጡ ከሆነ እረፍት መውሰዳቸው አይከፋም ብዬ ነው ማስበው እና እንደው ትንሽ ጊዜ ቢያርፉ ጥሩ ነው ባይ ነኝ። ግን ሐይምዬ ትመጣለች። ነገር ግን ብሩኬ አልመጣም። ይሄን ሁለት ቀን እንደኔ እንደኔ ሁለቱ መረፍት ቢወስዱ ጥሩ ነው ባይ ነኝ። ግን ደግሞ ያው ሐይምዬን እየጠሯት ነው። ትላንትናም ሶሲና ጠርታት የመጣችው ከትላንቱ ደም እንግዲህ መምጣት ስላለባት ነው የመጣችሁ። ሀይሚ እንዲ እሷም ብታርፍ ጥሩ ነበረ እና ብዙዎቻችሁ ብሩኬ ጠፋ፣ ብሩኬ ጠፋ፣ በሰላም ነው ወይ የሰማሽት ነገር አለ ወይ? ትናንትና ጀምራችሁ በጣም ብዙ ልጆች ጠይቃችሁኛል ስለ ብሩኬ እና እንግዲህ እኔ ቀጥታ ብሩኬ ማግኘት አልችልም፣ አላገኘሁም ስልክ ስለማያነሱ ሁሌም እንደምላችሁ እነሱ ብዙ ፈላጊ ያላቸው፣ ስለዚህ ብዙ ሰው ስለሚደውሉላቸው የሁሉንም ሰው ስልክ መደውል አይችሉም። ሁሉንም ደግሞ ማስተናገድ አይችሉም። ስለዚህ ያው እነሱን የሚያገኙ ሰዎችን ነው እንግዲህ እኛ ማግኘት የምንችለው ከነሱ ቅርብ የሆኑ ሰዎችን ነው። ለምሳሌ ጆሲዬ፣ ጆሲ በጣም እናወራለን ማለት ቴሌግራም ላይ የፈለጋችሁትን ነገር ቢደውሉለት፣ ጥያቄ ቢጠየቁት ይመልሳል ጥያቄ ይመልሳል ምናልባት ስልክ ለማንሳት ወይ ደግሞ የሆነ ነገር ለማድረግ ላይ መቸው ይችላል ለማውራት ረጅም ሰዓት ነው ግን ይሁን አጭር ጥያቄ ብጠይቁት ጁሲ መልስ ይሰጣል ምርጥ ልጅ ነው እና ከጁሲ እንጠይቀው ነበረ ዛሬ ያው ሰፈር ውስጥ አይቸዋለሁ ደና ነው ብሏል ግን ደግሞ አንዳንድ ጊዜ ከነገሮች ራቅ ብሎ። ማስተዋል፣ ቆም ብሎ ማሰብ፣ ከራስ ጋር ማውራት፣ ከጭቅጭቁ ከንትርኩ ራቅ ብሎ። ሀይሚዬ ምን ብላለች በቀደም አንዳንድ መቀራረቦች የሚያናንቁን ከሆነ ብንራራቅ ይሻላል ብላለች፣ እና አንዳንዴ እየመጡ ከሚጨቃጨቁ ወይ ደግሞ ሰሚነት አረኩ የሆነ አረፍ ማለቱ አይከፋም ባይ ነኝ። እንግዲህ ዛሬ ይመጣል። በስነ ስራ አካሚ ጋር ይመጣሉ። ዛሬ ያው እንግዲህ የሚመጡበት አይዲያ አይደሉም አላቅም። በምን ይመጣሉ? በሰላም እኔ ዛሬ መብርሃንዬ ዛሬም ቤተ ክርስቲያን አረፈርኩ። ትላንትናም ስላሴ ናቸው። ስላሴ እንደው እኔ የነሱን ስም ሳላነሳ መጥቻ አላቅም። ከራሴ ያስቀድሜ የነሱን አምላኪ ሆይ ሁለት ምወዳቸው ልጆች አሉና እነሱን አንድ አርግልኝ እባካህ እውነተኛ ፍቅረኛ ሞች ናቸው። እባክ አንድ አርጋቸው ብዬ ጸልዬ ነው የምመጣው። እውነቴን ነው የምላችሁ። ና ፈጣሪ አንድ ያርጋቸው። ና በሰላም ቢመጡልኝ ደስ ይለኛል። በእርግጥ ጋሽዬም አዲስ አበባ መጥቷል። ያው እሱም ይቆጣል፣ ይመክራል፣ ይዘክራል ብዬ አስባለሁ። ዝም አይልም። ከዛ ባለፈ ደግሞ በእነሱ መካከል አንድ አምላክ የሆነው የቅድስ ድንግል ማርያም ልጅ በመካከላችሁ ይግባ። ከዛ ውጪ አንድ ነገር መናገር እፈልጋለሁ ለብሩኬ ለምሳሌ ብሩኬ እንደው እንደ አጋጣሚ ቪዲዮ ቢደርሰው እና ቢሰማው፣ ሀይሚዬን አትተዋት። ምክንያቱም እነዚህ ልጆች ምን እንደሚያደርጓት አይታወቅም እስካሁን እሷን ለማዳ እውነታውን ለማሳወቅ ብዙ ለፍተሃል አይደለ? እና ደግሞ የልፋትህንም ውጤት አግኝተሃል። ሀይምዬ አይኗን እንድትገልጥ አያደርግሃል። ግን ከዚህ በኋላ ደግሞ አንተ ታስፈልጋታለህ። ምን እንደሚያደርጉባት፣ ምን እንደሚያስነኳት አይታወቅም። ስለዚህ እንደ ብሩኬ ለሀይምዬ ከጎኗ ብትቆምና ነገሮችን አብራችሁ ብትጋፈጡ ደስ ይለናል። ታልፎታላችሁ። አለበለዚያ ግን ሀይሚጌ ብቻዋን በጣም ይከብዳታል። ከጎኗ ብትሆን ደስ ይለናል። ያው ከሚዲያ የጠፋበት ምክንያት የራስ አለ። ያው ነገሮችን በዝምታ ማሳለፍም አንዳንድ ጊዜ ከራስ ጋር ማውራት፣ የተወሰነ ጊዜ ዝም ማለት ጥሩ ነውና አንተ መልካም ሰውነ፣ ንጹሕ ልብ ያለው ሰውነ ንጽህ አፍቃሪ ነህ ሀይሚዬም ታፈቅርሃለች እና አንተም እውነት አለህ፣ ሀይሚም እውነት አላት። በሁለታችሁም መካጋ ሁለታችሁም ጋር እውነት አለ። ምቀኛ ጠላት ገብቶ ነው እንጂ እንደዚህ ያደረገ። አንተም በራስህ ልክ ነህ፣ እሷን በራሷ ልክ ናት። ስለዚህ ነገሮችን አብራችሁ ለመጋፈጥ ሞክሩ። ከዚህ በኋላም ደግሞ አንተ ታስፈልጋታለህ። እንዳትተዋት አደራ። ከጎኗ ቆም ቢያንስ ከእነዚህ ሰዎች ከዳኔ ብቻ ሳይሆን ከሶሴ ከምትባለውም እንድትርቅ አንተም እሷም አግዛት። ብሩኬ፣ የእውነት ሳይምዬ አቃለሁ የመጣባትን ችግር ብቻ እንደምትጋፈጥ ግን ደግሞ አንተ ከጎኗ ብትሆን የበለጠ አንተም እንደማትተዋት ደግሞ አም። ብሩኬ ደግሞ የሚገርማችሁ ነገር እንደዚህ ረጅም ሰዓት ንዴት፣ ጭቅጭቅ፣ ንስርክ ምናምን አይችልም። እውነት ጨጓራ በሽታ እንዳለበት ታውቃላችሁ፣ ይታመማል። እና ለዛም ነው ገለል ብሎ የጠፋው እንጂ ሃይሚን ሊተዋት ፈልጎ ወይም ደግሞ ሃይሚን ለብቻዋ ለመተው ፈልጎ አይደለም። ነገሮች ይስተካከላሉ። ግን ደግሞ ጨጓራ አለበት፣ አሞትም ሊሆን ይችላል። ጨጓራ በሽታ ደግሞ ከባድ ነው ታውቃላችሁ። እና ያው እንግዲህ ዛሬ አብረው ይመጣሉ ብዬ አስባለሁ። ለማንኛውም እግዚአብሔር ያውቃል። ሁላችሁም ጸሎት አሉ።